ያ እናቱ ብዙ መስዋዕት የከፈለችው ያው በህይወት ስላለፈች እንግዲህ እናንተ ወደ ቤት ሜርት ትችላላችሁ፣ እስካሁን ግን ስላንግላታችሁ ይቅርታ አድርጉልኝ ብሏቸዋል። ሰላም ጤና ይስጥልኝ። እንዴት አላችሁ? የቲጂቱ ቤተሰቦቼ፣ ሰላማችሁ ይብዛ። ሀገራችን ኢትዮጵያን ሰላም ያድርግ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች በቅንነት መታችሁ ስለምታበረታቱኝ ከልባ አመሰግናለሁ። ሰላማችሁ ይብዛ። ፈጣሪ ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ ነው ምለው። እንግዲህ አደይ ድራማ ላይ አይታችሁ ከሆነ ሊዲያ ለብዙ ጊዜ ታግታ ነበረ። አጋችሁ ማን ነው? ያው ናኦል ነው ማለት ነው። ይሄንን እንትን ያመጣው ግን ለሊዲያ ሳይሆን ለአደይ ነበረ። ፍቅር ያቀደችላት ያሰናዳችው ማለት ነው እና በዚህ ጉዳይ ላይ ደግሞ አደይ አልተስማማችም። ግን በአጭር ጊዜ ውስጥ ሕይወቷን ለመቀየር የፈለገችው ሊዲያ ስለነበረች ስራው ምን እንደሆነ ግን እሱም አልተናገረም። ያው ሄዳለች ማለት ነው። እንግዲህ ከብዙ ጊዜ ፍለጋ በኋላ ሊዲያ እና አደይ ወደ ቤት ተመልሰዋል። እንዴት ነው የተመለሱትም? ያው ብሌን ብትገኝ፣ ድምጿን ቢሰማ፣ በህይወት ብትኖር ሁለቱን ሴቶ ሰጥቶ ብሌን ወደ ናኦል ትመለስ ነበር። እንግዲህ የናኦል እናት ከዚህ ቀደም ተናግሯል። ችግሩ ማለት ነው ወዶ እዚህ ጉዳይ ውስጥ እንዳልገባ በኩላሊት ታማሚ እንደነበረች ና ሁለቱን ኩላሊቷ ፌል አርጎ ለዚህ ብር ደግሞ ስለሚያስፈልገው ናኦል ብሌን ጓደኛው ነበረ። ከአረብ ጋራ ያው እንትን እያለች ብር የምታመጣለት ግን እናቱን በዚህ ምድር አርፋ ነበረ ማለት ነው። በኋላ ላይ ግን ያው ብሌን እዛው እንደነበረችና፣ እሷ ደግሞ መለቀቅ የምትችለው ሌላ ሴት ሲሰጠው በሷ ምትክ ነው። ስለዚህ ናኦል አንድና አንድ ያቀደው ወይ አደይን ወይ ሊዲያን ነበረ። አደይ ፍቃደኛ ስላልሆነች በፈቃደኝነት ሊዲያ ነበረች ማለት ነው። እንግዲህ ልብስም ካስለበሰ በኋላ ያው አረቡ ደግሞ ሊዲያን አልፈለጋትም ማለት ነው። ስለዚህ ሌላ ሴት ሁለተኛ አምጣልኝ ሲለው እንዳማራጭ እንግዲህ ሊዲያን ሄዳ እንድታመጣ ነይ ትወስጃታለሽ ሊዲያን ታላመንሽ ብሎ እንግዲህ አደይን ይዟት ሄዶ ነበር። አደይንም እንግዲህ ሸሩን እንድትወስድ ጠይቋታል። እሷም ያው ብታግደረድርም ግዳጅ ነውና አልቀረላትም። ልብስ ቀያይረው ነበረ። ግን ከዚህ ቀደም ሊዲያ ምን ብለዋለች? ናኦልን ብሌን መኖሯን እርግጠኛ ነኮይ በህይወት መኖሯንስ እንዴት አወክ ብላ ስትለው መጀመሪያ የብሌንን ድምፅ ካሰማከኝ ነው ብሎት ነበረ። እንግዲህ እውነታውን ናኦል አውቋል። የልጅነት ጓደኛው በጣም የሚወዳት ለእናቱ መስዋዕት የከፈለችው ብሌን ከዚህ ምድር እንግዲህ አርፋለች ማለት ነው። እና ያው ድራማ ቢሆንም ያሳዝናል። በደረሰብክ እንትን ማለት ነው አንዱን ለማዳን አንዱን ደግሞ ያልሆነ ህይወት ውስጥ መክተት እኔ አግባብ ነው ብዬ አልልም። በናኦል ላይ በጣም ተናድጅ። ያለው ለምንድን ነው የተናደድኩት? እንግዲህ ሴትን በሴት ተክቶ የልጅነት ጓደኛውን ለመቀበል ነበረ እሱ የሄደው። ይሄንም እንግዲህ ለአደይ ነበረ የታቀደው፣ እንደ ቻንስ ሆኖ ሊዲያ ሆናለች። ግን ምንም የተፈጠረ ነገር የለም። ደስ ከሚለው ያው ናኦልም ወደ ቤት መሄድ ትችላላችሁ የልጅነት ጓደኛ አርፋለች ብሎ ሲላቸው፣ እንግዲህ አደይም በጣም አዝና ነበረ ወደ ቤት ሆኖም ተመልሰዋል። ምንም ይሁን ግን ቤት ከሄዱ በኋላ ዴፍ በጣም ደስ ብሎታል። ለምን ተጨንቆ ነበር? እዚህ ጋ እህቱ፣ እዚህ ጋ ደግሞ ፍቅሩን አልቀበል ያለችው አደይ አለች። እሱ በጣም የሚወዳት የሚያፈቅራት ማለት ነው እና ሲመለሱ በጣም ደስ ብሏቸዋል። በጣም ተደስተዋል ማለት ነው። እንግዲህ እዚህ ጉዳይ ውስጥ ፍቅር እንዳለች ሊዲያም ነግራታለች ማለት ነው። አይደለም ሊዲያ ተረጅኝ፣ እንደዚህ እኮ አልነበረም። አንቺን ሳይሆን ለአደይ ነበረ የታቀደው፣ ስለዚህ ይቅርታ አድርግልኝ ብላታለች ማለት ነው። እንግዲህ ሊዲያም ምንም ቢሆን አላምንሽም። ፍቅር እንዴት ይህንን ከንቱ ነገር ለእኔ ትመኛለሽ? አንቺ የማትረቢ ቆሻሻ ነሽ። ተእንግዲህ ምንም አይነት ግንኙነት እኔና አንቺ አይኖረንም ጓደኝነት ብላታለች ማለት ነው። ፍቅርም እንግዲህ ከአሁኑ እንደዚህ ይሆንሽ ብዙ ጊዜ ብትቀመጭማ ከዚህ ቤት ታስወጪ ነበረ፣ ሊዲያ ብላለች ማለት ነው። ቤዛም እንግዲህ ለምንድን ነው የናኦልን ወንጀል የደበቃችሁት ምን ብሎ ቢያስፈራራችሁ ነው ብላ ሄደ አደይን፣ እንግዲህ ኩሽና ውስጥ ማለት ነው ኪችን ውስጥ ስትጠይቃት ስንት ቢከፈላችሁ ነው ሴትነታችሁን ሸጣችሁ ብላታለች። የምን ሴትነት ነው መታወሪው፣ እኛ እዚህ አይነት ስራ ውስጥ አልገባንም ብላ እንግዲህ በጥፊ መታታለች ማለት ነው። በዛ መሀል እንግዲህ ፓርኪ መጥቶ ነበረ። አደይ ምን ተፈጥሮ ነው ቤዝ ብሏል። እሱም እኔ ምንም ሳልላት አደይ በጥፊ መታችኝ፣ አታይም እንዴ ብላለች። ቤዝ ከዚህ ድራማ ውስጥ መውጣት አለባት። ነገረኛ ሾካካ ናት ማለት ነው፣ አስመሳይ ናት። ባርኪን ስታይ በጣም ነው ለስለስ የምትለው። እንግዲህ ያለችውን ብታቅ ኖሮ ክብሬን የሚነካ ነገር ስለተናገረች ነው። ፍቅረኛ ግን ስለመታው ይቅርታ ባርኪ ብለዋለች። አደይም እንግዲህ ባርኪ ምን ብሏታል? ባርኪ ማለት ነው ቤዛን አዳይን የሆነ ነገር ሳልተናገርሻት ሰው አትነካም ብሎ ሲላት አንተም ለእሷን የምታገዘው ብላ እንግዲህ እሷ ሄዳለች ማለት ነው። እና ያው ሊዲያ ጋር ሄዶ እንግዲህ ዴቭ ያለውን ነገር እውነቱን ንገሪኝ፣ ደግሞ ስልክ ደውለሽ ለማሚና ለባቢ ንገሪያቸው፣ ደግሞ እንዳትቀባጥሪ፣ እኔ ምንም አልተናገርኩም ብሏታል። እሱም እሽ፣ ዴቭ እደውላለሁ፣ ግን አሁን እረፍት ላድርግ፣ ስለናኦል ግን አልጨረስንም ብሎ ሲላት ናኦል ስላለ አይደል እንዴ? እኔም በህይወት ያገኘኸኝ ናኦል ምንም ጥፋት የለበትም እኔ ነኝ ከቤት የጠፋሁት ብላለች። ያው ምንድን ነው የእሱ የእናቱ ሞትና አሁን ደግሞ የልጅነት ጓደኛው በዚህ አለም ማለፍ አሳዝኗቸዋል። ድርጊቱም ጥፋት ቢኖረውም ማለት ነው። ሆኖም እንግዲህ ወደ ስራ ሊሄድ ነው ባርኪ ማለት ነው። ባርኪ ለእኔ ጊዜ የለክም ወይ እኔ እኮ ፍቅረኛ ክረኝ ምን ሆነህ ነው ብለዋለች። አርኪም እንግዲህ እመጣለሁ ቤዝ ተመጣው በኋላ አሪፍ ጊዜ እናሳልፋለን ብሏታል። እኔ እዚህ ቤት ውስጥ አደይም፣ ፍቅርም፣ ሊዲያም በቃ ዴቭም ሁሉም ጥሩ ሰው አይደሉም። እኔ ቶሎ ታልመጣ አብዳለሁ ብለው አለች። ማለት ነው እንግዲህ እሱም እነሱ ጥሩ ሰው ናቸው ያገናዝባሉ፣ አንቺም ጸባይሽን አሳምሬ ብሎ እንግዲህ ለዴቭ አደራ ሰጥቶ እሱ ወደ ስራው ሄዷል ማለት ነው። ያው ለሚና ኤላ እንደገቡ ገቡ አያውቁም ነበር። አደይ ወደ ቤት ስልክ ደውሎ ነበር እንደተመለሱ ተነግሯቸዋል። ለም ለም እንግዲህ በጣም ነው ደስ ያላት ማለት ነው። አደይስ ደናናቶይ ብላ ስትለው እንግዲህ ኤላን እኔ ምን አውቃለሁ፣ ያለሁት እኮ እኔም ከአንቺ ጋር ነኝ፣ ለምን ወደ ቤት ሄደን አናረጋግጥም ብሏታል። ተመስገን አምላኬ፣ በጣም ተጨንቄ ነበር ብላለች ለሚ ማለት ነው። ለምን ስላዴ ትጨነቃለች ጓደኛዋም ስለሆነች ማለት ነው። እና እንግዲህ ሊዲያ፣ አንተም ሆንክ ኤላ አትፈልጉኝም እያለች ነበረ። ኤላ እንግዲህ ፍቅረኛ አለው፣ አንቺ ደግሞ ኤላ አንተ ወጀዋለች። ሊዲያ፣ ወደ ቤት ስለተመላሽ ግን እኔም በጣም ደስ ብሎኛል ማለት ነው። እንግዲህ ዳይመንድና ማን ነበር ያኛው እንግዲህ ተከትለውት ሄደው አንቀውት ዋጋውን ሰጥተውታል ማለት ነው። ናኦልም ማለት ነው። ግን ዴቭና ባርኪ ለፖሊስ ሊያስይዙት ነበር ወንጀለኛ ነው ብለዋል። እነሱ ግን እኛ አውቀን ይሄን ነው ለምን ትሸፍናላችሁ እያሉ ነው። መጨረሻውን ግን በጣም ነው